ሰላም ጤና ይስጥልኝ ውድ ኢኮን ዞን ቤተሰቦች፣ እንዴት ናችሁ? ዛሬ የምናየው ካለፈው ክላሳችን የቀጠለ የካፒታል ገበያ በኢትዮጵያ ዝርዝር ማብራሪያ የሚለውን ክፍል ሁለት ነው የምናየው ማለት ነው። በዛሬው ክላሳችን የካፒታል ገበያ በኢትዮጵያ አስመልክቶ ጥቅሙ፣ ጉዳቱ፣ ከኛ ምን ይጠበቃል የሚለውን አንድ ባንድ ለማየት እንሞክራለን ማለት ነው። እንግዲህ የካፒታል ገበያ መዋቅር በኢትዮጵያ የሚለውን ስናይ ኢትዮጵያ የካፒታል ገበያን በማስጀመር ላይ ትገኛለች። የኢትዮጵያ ሴኩሪቲ ኤክስቼንጅ በ2024 2025 እንደ ኤሮፕያን አቆጣጠር በይፋ ስራ ይጀምራል ተብሎም ይጠበቃል። እንግዲህ መዋቅሩን ስናይ ደግሞ በአጠቃላይ በዓለም አቀፍ ደንቦችን በመከተል በኢትዮጵያ የፋይናንስ አካባቢ ላይ ማስተካከያዎችን ያደርጋል ተብሎ ይጠበቃል። እንግዲህ የካፒታል ገበያ መዋቅሮች ያው እንደምናውቀው ኢትዮጵያ አሁን የካፒታል ገበያን እየጀመረች ነው የኢትዮጵያ ሴኩሪቲ ኤክስቸንጅም ተቋቁሟል። በ2024 እስከ 25 ስራውን በይፋ ይጀምራል ተብሎ ይጠበቃል። መዋቅሮች ይስተካከላሉ። እነዚህ መዋቅሮች ደግሞ የሚስተካከሉት ዓለም አቀፍ የፋይናንስ ደንቦችን እና ሕግጋትን በተከተለ መልኩ ይሆናሉ ተብሎ ይጠበቃል ማለት ነው። እንግዲህ እንደዚሁ ባለፈው እንዳየነው ነው የካፒታል ገበያ ሁለት ማርኬቶች አሉ ብለን ነበረ። የመጀመሪያ ደረጃ ገበያ እና ሁለተኛ ደረጃ ገበያ የመጀመሪያ ደረጃ ገበያ ወይም ፕራይሜሪ ማርኬት የሚለውን በኢትዮጵያ ሴናሪዮ ስናይ ይህ ገበያ ኩባንያዎች የረጅም ጊዜ ካፒታል ለማሰባሰብ ለመጀመሪያ ጊዜ አክሲዮኖችን ወይም ቦንዶችን ለህዝብ የሚያወጡበት ነው ብለናል። ለምሳሌ ለምሳሌ ኢትዮ ቴሌኮም ባለፈው እንደምናውቀው አይፒኦ አውጥቶ ነበረ። ኢኒሻል ፐብሪክ ኦፈሪንግ አውጥቶ ነበረ። የኢትዮጵያ መንግስት ኢትዮ ቴሌኮምን በከፊል ወደ ግል ለማዛወር ማቀዱ ይታወቃል። ይህ በሚሆንበት ጊዜ ቀዳሚ አክሲዮኖች ለመጀመሪያ ጊዜ ለህዝብ ይሸጣሉ ማለት ነው። እንደምናውቀው ኢትዮ ቴሌኮም ካለው ጠቅላላ ላይ 10 ፐርሰንት የሚሆነውን ለህዝብ በኢኒሻል ፐብሊክ ኦፈሪንግ መሰረት አወጥቶ ነበረ። ምን ያህል ህዝብ እንደገዛ፣ ምን ያህል እንደተሸጠም እሱም ለህዝብ ግልጽ ሆኗል ማለት ነው። ስለዚህ በይሄ ኢትዮ ቴሌኮም ገበያ አክሲዮን የወጣው በመጀመሪያ ደረጃ የአክሲዮን ገበያ ወይም ፕራይሜሪ ማርኬት በሚባለው ነው ማለት ነው። ባንኮች ወይም ትልልቅ የመንግስት የልማት ድርጅቶች ቦንድ ሲያወጡ፣ ለምሳሌ የኢትዮጵያ ልማት ባንክ ሊሆን ይችላል፣ የኢትዮጵያ ንግድ ባንክ ሊሆን ይችላል፣ ገንዘብ ማሰባሰብ ከፈለጉ በአንደኛ ደረጃ ገበያ ውስጥ ቦንዳቸውን ለገበያ ሊያቀርቡ ይችላሉ ማለት ነው። ስለዚህ እንደዚህ አይነት ነገሮች የመጀመሪያ ደረጃ ገበያ ወይም ፕራይሜሪ ማርኬት በኢትዮጵያ ሴናሪዮ የሚለውን ይገልጻሉ ማለት ነው። ሌላው ሁለተኛ ደረጃ ገበያ በኢትዮጵያ ወይም እንደምናውቀው ሁለተኛ ደረጃ ገበያ እንግዲህ የነባር ዋስትናዎች ንግድ ተብሎ ይታወቃል። ይህ ገበያ ባለሀብቶች ቀደም ሲል የወጡትን ዋስትናዎች የሚገበያዩበት ገበያ ነው። ይህን ባለፈው ለመግለጽ ሞክረናል። የሁለተኛ ደረጃ የገበያ እንቅስቃሴዎችን ለመደገፍ የኢትዮጵያ ሰኪሪቲ ኤክስቼንጅ የኢትዮጵያ ሰኪሪቲ ገበያ ተቋቁሟል። እንደምናውቀው በኢትዮጵያ ሁኔታ ሁለተኛ ደረጃ ገበያ እንቅስቃሴዎችን ለመደገፍ የኢትዮጵያ ሰኪሪቲ ገበያ ወይም ኢትዮጵያን ሰኪሪቲ ኤክስቼንጅ ተቋቁሟል። የኢትዮጵያ ሰኪሪቲ ገበያ ወደ ስራ ከገባ በኋላ ባለሀብቶች እንደ ኢትዮ ቴሌኮም፣ ባንኮች እና ሌሎች ኩባንያዎችን አክሲዮኖች መግዛትና መሸጥ ይችላሉ ማለት ነው። በማን አማካኝነት በኢትዮጵያ የሰኪሪቲ ገበያ አማካኝነት ማለት ነው። በአሁኑ ጊዜ ኦፊሻላዊ ሁለተኛ ደረጃ ገበያ የለም። አሁን በከረንት ኢትዮጵያ እንደምናየው ግልጽ የሆነ በአዋጅ የተቋቋመ በሕግና ደንብ የሚመራ ሁለተኛ ደረጃ ገበያ አሁን በከረንት ሴናሪዮ የለም። ነገር ግን መደበኛ ያልሆኑ ግብይቶች ለምሳሌ የግል ባንኮች ወይም ኢንሹራንስ ኩባንያዎች አክሲዮኖችን ያለ ማዕከላዊ መድረክ በግል ያከናውናሉ። አዎ ምንም እንኳ ሁለተኛ ኦፊሴላዊ የሆነ ሁለተኛ ደረጃ የአክሲዮን ገበያ ባይኖርም የግል ባንኮች የኢንሹራንስ ኩባንያዎችን የመሳሰሉ ትልልቅ ድርጅቶች አክሲዮኖችን ሲሻሻጡ እናያለን። ግለሰቦች ከአንዱ ግለሰብ ወደ ሌላው ግለሰብ በራሳቸው ፍቃድ ሲሻሻጡ፣ ሲገበያዩ እናያለን ማለት ነው። ነገር ግን የኢትዮጵያ ሰኪሪቲ ኤክስቼንጅ ወይም የኢትዮጵያ ሰኪሪቲ ገበያ ወደ ስራ ከገባ በኋላ እነዚህ አይነት ግብይቶች በኢትዮጵያ በሱ በኩ በሱ በኩል ወይም በኢትዮጵያ ሰክርቱ ገበያ አማካኝነት ይሆናሉ የሚደረጋሉ ማለት ነው። ሌላው እንግዲህ የኢትዮጵያ ገበያ የካፒታል ገበያ ክፍሎች ስናይ በኢትዮጵያ አውድ እስኪ ምን ይመስላሉ የሚለውን እንግዲህ የካፒታል ገበያ ክፍሎች በኢትዮጵያ አውድ የሚለውን ስናይ የመጀመሪያው ምንድን ነው የአክሲዮን ገበያ ነው። የአክሲዮን ገበያ የሚለውን ስናይ እንደ አዋሽ ባንክ፣ አብሲኒያ ባንክ፣ ዳሽን ባንክ ወይንም ሌሎች ትልልቅ የመንግስት የልማት ድርጅት ያሉ ኩባንያዎች ለሕዝብ አክሲዮኖችን እንዳወጡ ይፈቅዳል። ማን የካፒታል ገበያ ማለት ነው። ኢንቨስተሮች ባለ አክሲዮኖች ይሆናሉ፣ የትርፍ ክፍፍል እና የመመረጥ መብት ያገኛሉ ማለት ነው። እንግዲህ ኢንቨስተሮች ባለ አክሲዮን ከሆኑ ባለፈው እንዳየነው ባለአክሲዮኖች ደግሞ የትርፍ ክፍፍል እንዲሁም የመምረጥና የመመረጥ መብት ያገኛሉ ማለት ነው። ለምንድን ነው የሚመረጡት? ለምሳሌ ቦርድ ኦፍ ዳይሬክተር ሊሆን ይችላል፣ እነሱን ለመምረጥ ሊሆን ይችላል። እያንዳንዱ በ በልማት ድርጅት ወይም በኩባንያ ውስጥ የሚደረጉ እያንዳንዱ እንቅስቃሴዎች በነሱ ኢንቮልቭመንት፣ በነሱ ይሁንታ፣ በነሱ በጎ ፈቃድ የሚደረግ ይሆናሉ። መጨረሻ ላይም ትርፍ ካገኙ ከትርፉ ትርፍ ተካፋይ የሚሆኑበት ይሆናሉ ማለት ነው። ሁለተኛው የቦንድ ገበያ ነው። የቦንድ ገበያ ስናይ የመንግሥት ተቋማት ለምሳሌ የኢትዮጵያ ንግድ ባንክ ሊሆን ይችላል፣ የኢትዮጵያ ልማት ባንክ ሊሆን ይችላል ወይም ሌሎች የልማት ድርጅቶች ሊሆኑ ይችላሉ፣ ቦንዶችን ያወጣሉ። ስለዚህ በቦንድ ገበያ አማካኝነት ይገበያያሉ ማለት ነው። ወደፊት ደግሞ የኮርፖሬት ቦንድ በኢትዮጵያን ሴኩሪቲ ኤክስቼንጅ በኩል ሊሰጥ ይችላል ወይም ሊሸጥ ይችላል። እንግዲህ ኮርፖሬት ቦንድ የሚለው ምንድን ነው የሚለውን ስናይ የኮርፖሬት ቦንድ ማለት አንድ ኮርፖሬሽን የተወሰነ መጠን ያለው ገንዘብ መበደሩን እና ወደፊት በተወሰነ ውሎች እንደሚከፍል ቃል መግባቱን የሚያመለክት የረዥም ጊዜ ዕዳ መሳሪያ ኮርፖሬት ቦንድ ይባላል። አሁን ኮርፖሬት ቦንድ ምንድን ነው ተብለን ብንጠየቅ ኮርፖሬት ቦንድ ማለት አንድ ኮርፖሬሽን የተወሰነ መጠን ያለው ገንዘብ መበደሩንና ወደፊት የተወሰኑ ውሎች እንደሚከፍል ቃል መግባቱን የሚያመለክት የረዥም ጊዜ ዕዳ መሳሪያ ኮርፖሬት ቦንድ ይባላል ማለት ነው። ሌላው የቲቢል ገበያም ይባላል። የቲቢል ገበያ ማለት ምን ማለት ነው? በመንግስት የሚወጡ የቲቢሎች ሽያጭና ግዥ ወይም ማዕከላዊ ባንክ በሰፊው ጥቅም ላይ ከሚውሉት ኦፕን ማርኬት ኦፕሬሽን አንዱ ሲሆን ለመንግስት ገንዘብ መሰብሰቢያ መንገድ ነው። የቲቪል ገበያ ማለት በመንግስት በማዕከላዊ ባንክ በሰፊው ጥቅም ላይ የሚውል ኦሞ ኤምኦ ይባላል። ኦፕን ማርኬት ኦፕሬሽንን ኦፕን ማርኬት ፐርቸዝ። ኦፕን ማርኬት ኦፕሬሽን ሁለት ክፍሎች አሉት፣ ኦፕን ማርኬት ሴል እና ኦፕን ማርኬት ፐርቸዝ። ስለዚህ ይሄ እነዚህ የሚወጡት በመንግስት በማዕከላዊ ባንክ በማዕከላዊ ባንክ አማካኝነት ሲሆን አገልግሎታቸው ምንድን ለመንግስት ገንዘብ ማሰባሰቢያ ናቸው ማለት ነው። ስለዚህ ይሄ ኦፕን ማርኬት ኦፕሬሽን የቲቢሎች ሽያጭና የትሬዠሪ ቦንድ ማለት ነው። የሽያጭና ግዥን ያመለክታል ማለት ነው። ስለዚህ የቲቢል ገበያ አሁን የአጭር ጊዜ መንግስት ዋስትናዎች ይባላሉ አሁን አሉ የሚተዳደሩትም በኢትዮጵያ ብሔራዊ ባንክ አማካኝነት ነው። ስለዚህ የቲቢል ገበያ ወይም የትሬጀሪ ቢል ገበያ አንዱ የቦንድ ገበያ አይነት ነው ማለት ነው። እንግዲህ እንደዚህ ካየን በኢትዮጵያ የካፒታል ገበያ ተሳታፊዎች የሚሉትን እኒ ለምሳሌ ተሳታፊ ሊሆን የሚችለው አውጭ ነው። አውጩ ምሳሌ ወይም ሚና የአውጭነት ምሳሌ ሊሆን የሚችሉት ለምሳሌ ኢትዮ ቴሌኮም እንዳልነው ኢኒሻል ፐብሪክ ኦፈሪንግ ሊያወጣ ይችላል። አይፒኦ ሊያወጣ ይችላል። የኢትዮጵያ ንግድ ባንክ በወንድ ሊያወጣ ይችላል። የኢትዮጵያ ልማት ባንክ ወይም የግል ባንኮች እንደ አውጭነት ሊጠቀሱ ይችላሉ ማለት ነው። ሌላዎቹ ተዋናዮች ደግሞ ባለሀብቶች ናቸው። ባለሀብቶች ምንድን ነው የሚያደርጉት? ቀጥታ ካውጭው አክሲዮን የሚገዙ ናቸው። አክሲዮን የሚገዙ ናቸው። ካፒታል ኢንቨስት የሚያደርጉ ናቸው። እነሱም ኢትዮጵያውያን ግለሰቦች፣ የጡረታ ፈንድ፣ የኢትዮጵያውያን ዲያስፖራዎች የመሳሰሉት ሊሆኑ ይችላሉ። እነዚህ ምንድን ናቸው? ባለሀብቶች ናቸው። እነዚህ ባለሀብቶች ደግሞ በካፒታል ገበያው ያሉ የካፒታል ኢንስትሩመንቶችን በመግዛትና በመሸጥ የሚሳተፉ ይሆናሉ ማለት ነው። ሌላው እንግዲህ አውጪዎችና ባለሀብቶችን የሚያገናኙ አገናኞች ወይም ኢንተርሚዲያርስ አሉ። እነዚህ አገናኞች ወይም ኢንተርሚዲያርስ ሊሆኑ የሚችሉት የኢንቨስትመንት ባንክ ሊሆን ይችላል፣ ደላሎች ሊሆን ይችላል፣ የጽሑፍ ጸሐፊዎች አንድ ራይተርስ ይባላሉ። ያው እስካሁን ፍቃድ አልተሰጣቸውም፣ ፍቃድ ይሰጣቸዋል እነሱ ሊሆነ ይችላሉ ማለት ነው። ስለዚህ እነዚህ አውጮች እና ባለሀብቶች የሚገናኙት በደላሎች ኢንቨስትመንት፣ ብሮከርስ፣ በኢንቨስትመንት ባንኮች አማካኝነት ሊሆን ይችላል ማለት ነው። እንግዲህ ተሳታፊዎቹን እና አውጮችን፣ ባለሀብቶችን ወይም አገናኞቹን የሚቆጣጠር የራሱ የሆነ ተቆጣጣሪ ባለስልጣን አለ። የተቆጣጣሪ ባለስልጣን የኢትዮጵያ ካፒታል ገበያ ባለስልጣን ወይም የኢትዮጵያ ብሔራዊ ባንክ ይሆናሉ ማለት ነው። ስለዚህ ይሄ የኢትዮጵያ ገበያ ተሳታፊዎችን በአጭሩ ቀለል ባለመልኩ የሚያሳይ ሰንጠረዥ ይሆናል ማለት ነው እንግዲህ እንደዚህ ካየን እንደዚህ ካየን በኢትዮጵያ ካፒታል ገበያ ቁልፍ ተቋማትና የሚጫወቱት ሚና የሚለውን ስናይ መጀመሪያ ቁልፍ ተቋማቱ እነማን ናቸው የሚሉት አሉ እያንዳንዳቸው ቁልፍ ተቋማት ደግሞ የሚጫወቱት የየራሳቸው ሚና ይኖራል ማለት ነው አንዱ የኢትዮጵያ ቁልፍ ተቋም ኢትዮጵያ ካፒታል ገበያ ባለስልጣን ነው ኢትዮጵያን ካፒታል ማርኬት አውቶሪቲ የሚባለው ነው ሚናው ምንድን ነው? ገበያውን ይቆጣጠራል፣ ያረጋጋል። ትልቁ ተቋም ምንድን ነው? የኢትዮጵያ ካፒታል ገበያ ባለስልጣን ነው። ገበያውን ይቆጣጠራል፣ ያረጋጋል ማለት ነው። ሌላው ሁለተኛው ቁልፍ ተቋም የኢትዮጵያ ሴኪሪቲ ልውውጥ ኢትዮጵያን ሴኪሪቲ ኤክስቼንጅ የሚባል ነው። ይሄ ተቋም ይቅርታ፣ ይሄ ተቋም የንግድና የመነገጃ መድረክን የሚያቀርብ ነው። የንግድና መነገጃ መድረክን የሚያቀርብ ተቋም ነው ማለት ነው። ሶስተኛው ተቋም የኢትዮጵያ ብሔራዊ ባንክ ነው። የኢትዮጵያ ብሔራዊ ባንክ እንግዲህ በካፒታል ገበያ ያለው ተሳትፎ ምንድን ነው የሚለውን ስናይ የገንዘብ ፖሊሲን ያስተባብራል፣ ያወጣል፣ ያስፈጽማል። የገንዘብ ፖሊሲ የሚያወጣው ማን ነው ካለን የኢትዮጵያ ብሔራዊ ባንክ ይሆናል ማለት ነው። ሌላው የገንዘብ ሚኒስቴር ነው። የገንዘብ ሚኒስቴር ነው። የገንዘብ ሚኒስቴር ደግሞ የመንግስት ዋስትናዎችን ያወጣል ቅድም እንዳልነው ዋስትናዎች አሉ የሚወጡ ቦንዶች አሉ። እነሱ ቦንዶች የሚወጡት በገንዘብ ሚኒስቴር አማካኝነት ነው ማለት ነው። ሌላው ሌላው በኢትዮጵያ ካፒታል ገበያ ቁልፍ ተቋማት መካከል አንዱ የሆነው የኢትዮጵያ ኢንቨስትመንት ሆልዲንግስ ነው። የኢትዮጵያ ኢንቨስትመንት ሆልዲንግ በካፒታል ገበያው ውስጥ የሚጫወተው ሚና ደግሞ የሕዝብን ሀብት የሚያስተዳደር እና ዝርዝሮችን የሚያስተዋውቅ ተቋም ምን ይባላል? የኢትዮጵያ ኢንቨስትመንት ሆልዲንግ ይባላል ማለት ነው። እንግዲህ በአጭሩ በኢትዮጵያ ካፒታል ገበያ ቁልፍ ተቋም የምንላቸው የኢትዮጵያ ካፒታል ገበያ ባለስልጣን፣ የኢትዮጵያ ሰኪሪቲ ልውውጥ፣ የኢትዮጵያ ብሔራዊ ባንክ፣ የገንዘብ ሚኒስቴር እና የኢትዮጵያ ኢንቨስትመንት ሆልዲንግ ይሆናሉ ማለት ነው። እያንዳንዳቸው የሚሰጡት የሚጫወቱት ሚና አለ ማለት ነው። እንግዲህ የዛሬው ይህን ይመስላል። ለሚቀጥለው ደግሞ በሌላ ርዕስ እንገናኛለን። ፔጅን ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አመሰግናለሁ።